ወንጀለኛ ይሆናሉ። በብር ከመስጠት የሚያስፈልገውን ነገር ገዝቶ ማቅረብ፣ አሊያ ደግሞ ከጫት ውጪ መሰረታዊ የሚያስፈልገው ነገር ምንድን ነው የሚለው ተጠንቶ ለመሰረታዊ ለሀላል ነገሮች ብቻ የሚያስፈልገው መስጠት ያስፈልጋል። ጫት እንደሚገዛበት እያወቁ አውጥቶ መስጠት ጫት መቃም ላይ፣ ሱሱስተ መግባት ላይ፣ ራሱን መጉዳት ላይ ማበረታታት ማገዝ ነው የሚሆነው። ግን ያም ጥያቄ ባለፈው ደርስ ላይ ስለ ወርቅ ሲያስተምሩ ወርቅን ወርቅ ቤት ሄዶ ሸጦ ሌላ ብር ጨምሮ ወርቅ መግዛት ከሪባ ይቆጠራል ብለው ነበረ። ስላልገባኝ ቢያብራሩልኝ። ከዚህ በፊት በዚህ መንገድ የገዛ ሰውስ ምን ማድረግ አለበት? መተውበት አለበት። ወርቅ በወርቅ ሲገዛ ሁለቱም እኩል መሆን አለበት። እጅ በእጅም ማለቅ አለበት። ረዥም ጊዜ የተጠቀሙትን የአንገት ሐብል ወይም የእጅ አምባር ወይም ቀለበት ወስዶ ሰጥቶ ሌላ ከሱ በግራም የሚያንስን መቀበል ሪባ ነው። ይሄ አዲስ ነው የአሮጌ ነው፣ በሸሪሐው ሚዛን የለው የሚታየው ግራሙ ነው። አዲስም በአሮጌ አልቀየርም ካለ መሸጥ ነው፣ አሮጌውን መሸጥ። ከዛ በኋላ እንደውም የተሻለው በላጩ፣ ከዛ ከሸጡበት ቤት ወጥቶ ሌላ ሱቅ ሄዶ መግዛት ነው እንጂ አሮጌውን እንኳ አሮጌ ስለሆነ ብር ጨምርልሃለው፣ ተመሳሳይ ግራም ወይም ሌላ ግራም ስጠኝ፣ ፈርቁን በብር ጨምራለሁ አይባልም። ወርቅ በወርቅ ለመለወጥ ሁለት መስፈርት አለው። አንደኛው እኩል መሆን አለበት ግራሙ አሮጌም አዲስ ነው። ሁለተኛ እዛው አቆሙበት በአካል ጨርሶ መለያየት ያስፈልጋል። አንካያኔን አሮጌውን ወርቅ አዲሱን ወርቅ አስተካክለ በኋላ በሰው ላክልኝ አይቻልም። አምጣ አዲሱን ወርቅ አሁን ስጠኝ አሮጌውን ወርቅ በኋላ በሠራተኛ እልክልሃለሁ አይቻልም። አሮጌው ወርቅ ጥራት ስለሚያንሰው አሮጌውን ወርቅ እሰጥሃለሁ አዲስ ስጠኝ አለ ሀምሳ ሺህ ብር ጨምራለሁ አይቻልም። ሪባ ነው በግልጽ ማ የዑባዳ ብኑ ሷሚት ሲ ሌሎችም ሰሓቦች ሐዲት ላይ ቡኻሪ ሙስሊም የዘገቡት ምንም ማያከራክር ማያጠራጥር ሓዲት ነው፣ ሁሉም ዕለሞች የሚስማሙበት ነው። ይህን ያደረገ ምንም ማድረግ አለበት? ከቻለ መልሶ ማስተካከል ነው፣ ቅርብ ጊዜ ከሆነ ቦታውን ካወቁ። ካልሆነ ግን ተውበት ማድረግ ካሁን፣ በኋላ ይሄን አላደርግም ብሎ ቃል መግባት ነው። ሌላኛው ጥያቄ ሶላት እየሰገደ ያለ ሰው ቢያቅረው ምን ያደርጋል? አፍ ላይ ቢወጣ እና የሚተፋበት ቦታ ካለ ተፍቶ ይቀጥል ከሌለስ ምን ያድርግ? ወደ አፍ ከመጣ በኋላ መልሶ ማዋጥ አይቻልም። ሶላት ያበላሻል፣ አደብም ስርዓትም አይደለም። ጉዳቶች ይኖሩታል። እንዳይመጣ መቋቋም፣ ወደ አፍ ከመጣ ግን ወደ ግራ ወይም በግር ስር ተፍቶ፣ አሊያ ደግሞ በጨርቅና በመሰል ነገር ተፍቶ ሶላትን መቀጠል ይቻላል። ማዋጡ አይገባም። ወደ አፍ ከመጣ በኋላ ከጎሮሮ ከላንቃ አልፎ አፉስ ከመጣ በኋላ መዋጡ ሶላት ውስጥ ሆኖ መብላት መጠጣት ይሆናል ሌላኛው ጥያቄ መኒ ጦሃራ ከሆነ ከሴት ማህፀን በስሜት የሚወጣ ፈሳሽ ለምን ነጃሳ ተባለ ከሌሎች ፈሳሾችስ እንዴት መለየት ይቻላል ይህ ፈሳሽ ከተለመደው ውጪ እየፈሰሰ የሚያስቸግረው ሰውስ የውስጥ ልብሱን ግዴታ መቀየር አለበት ወይስ ጦሃራ እና ውዱዕ ብቻ ይበቃዋል የሚል ጥያቄ መኒ ነጃሳ ነው ጦሃራ ኪላፍ አለበት አይመቱ ለአርባ ከፊሎቹ መኒ ነጃሳ ነው ብሏል፣ ከፊሎቹ ጣሃራ ነው ብሏል። ራጂሁና ትክክለኛው ጣሃራ ነው። ከንጽሕና አንፃር ነው ነብዩ አይሽ ሰለላሁ ዐለይሂ ወሰለም ያጥቡ የነበረው አይሻ ከነብዩ ልብስ ላይ ያጥቡት የነበረው መኒ ነጃሳ ነው ካለን የሰው ልጅ ነጃሳ ነው ማለት ይሆናል። ከነጃሳ የበቀለ ነጃሳ ነው የሚሆነውና ስለዚህ ራጂሁ መኒው የሰው ልጅ መኒ የወንድም ይሁን የሴት ጣሃራ ነው። ታዲያ የሴት ልጅ ፈሳሽ ለምን ነጃሳ ተባለ? የዘር ፈሳሽ ነጃሳ ነው አይባልም፣ የሴትም ይሁን የወንድ። ከሴት ልጅ የሚወጣ ፈሳሽ አንዳንዴ ከስሜት ጋር የተያዘ ሊሆን ይችላል። ከዘር ፈሳሽ በፊት የሚወጣ ወዲ መዲ የሚባላል እሱን ነው ከስሜት መቀስቀስ ጋር ከተቃራኒ ፆታ ከተዳራጋር ጋር በስሜት ከመነካካት የሚወጣ ከዘርፈሳሽ በንዝረት ከሚወጣው የዘርፈሳሽ በፊት የሚወጣው መዲ የሚባለው ይነጅሳል። በንዝረት በስሜት የሚወጣው አይነጅስም። ስለዚህ ከሴት ማህፀን ሊወጣ የሚችል ፈሳሽ ወይም መንይ ነው አይነጅስም፣ ወይም መዲይና ወዲይ ነው ይነጅሳል። የተፈጥሮ የማህፀን እርጥበት አይነጅስም። የተፈጥሮ አብዛኛውን ጊዜ ሴት ማህፀን አካባቢ ላይ የሚገኝ እርጥበት አይነጅስም። ሽንት ተቀላቅሎበታል፣ የስሜት ከመኒ በፊት የሚወጣው መዲ ተቀላቅሎበታል ከተባለ ብቻ ነው የሚነጅሰው። የሴት የማህፀን እርጥበት ከሽንት ጋር፣ ከደም ጋር፣ ከማህፀን ደም ጋር፣ ከስሜት መዲ ጋር እስካልተገናኘ ድረስ ነጃሳ አይደለም። ውጡ ብቻ ነው የሚያፈርሰው። ውጡ የማያፈርስም ያሉ አሉ፣ እንደ ባሄሪዎች። ነገር ግን ራጅሁና ትክክለኛው ውዱ ያፈርሳል። ነጃሳ ግን አይደለም። ነጃሳ ነው የነካውን የውስጥ ልብስ ማጠብ ሰውነት ማጠብ ያስፈልጋል የሚባለው የስሜት ፈሳሽ ተቀላቅሎ ወጥቷል ከተባለ፣ ወይም ደግሞ የደም ችግር ኖሮ የማሕፀን ችግር ኖሮ ደም የሚንጠባጠብ ከሆነ ብቻ ነው እንጂ የተፈጥሮ እርጥበት ውዱ ያበላሻል፣ አይነጅስም። ሌላኛው ጥያቄ ፊቅህ ጉዳይ ላይ የዑለሞች ልዩነት ያለበትን ጉዳይ በተበላጩ መሰረት እንዴት ይታያል? በዑለሞች መካከል ኺላፍ ያለበት የፊቅህ ጉዳይ እንዴት ነው ማስጌድ ያለብኝ? የተኛውን መከተል አለብኝ? ከሆነ ዕልም ያለው ሰው ራጅሑን፣ ማስረጃው የሚያመዝነውን ይከተላል። ከአስተያየቶች ውስጥ ማስረጃው የሚሻለው ይህ ነው የሚለውን ይከተላል። በዚህ ልክ እውቀት የሌለው ማመዛዘን የማይችል ሰው ከዑለሞች አስተያየት ከሁለት ከሶስት ከአራቱ አስተያየቶች ውስጥ የአንዱን ለመከተል የሚከተለው ቀውሉን አስተያየቱን የሚከተለውን አካል የዕልም ብቃትና የዲን ጥንቃቄ ዕልምና ወራዑ አይቶ ሼክ ገሌ ያለውን እከተላለሁኒ ከዕልም አንጻርም ከተቅዋ ከዲን ጥንቃቄ አንጻርም እሱ ነው የሚሻለው ይላል። እዚ ዕልም ያለው ሰው ከሆነ ማስረጃውን ያመዛዝናል። የበለጠ ማስረጃው ጠንካራ የሆነውን ያደርጋል። አሊያ ደግሞ ይበልጥ እሱ የሚረዳቸው ክታባቸውን ዕልማቸው የሚያውቁ ዕለሞች ተርጂሕ ያደረጉትን ይከተላል። በዚህ ልክ አቅም የሌለው ሰው ሳ ከዕለሞች አስተያየት ሼክ መሐመድ እንደዚህ ፉላን እንደዚህ አለ። ሶስት አራት አይነት አስተያየቶችን ሰማሁኝ። እኔ ሶስቱን ማውቃለሁ የበለጠ ለዲን ይጠነቀቃል ምለው ቁርአን ሐዲትን ይበልጥ ያውቃል የምለው ሼህ ገሌ ነው እሱን ከተላለሁ ማለት ይቻላል። ይሄ የዕልም መሰላል ላይ ከፍ እስኪሉ ድረስ ነው። የዕልም መሰላል ላይ ይከፍ ካሉ ቁርአን ሐዲትን ማገላበጥ ከቻሉ ኡሱሎችን ከተማሩ ኡሱል አልፊቅን፣ ኡሱል አልአረቢያን፣ ኡሱል አልሐዲትን፣ ኡሱል አልተፍሲርን ከተረዱ ቀዋዒዱ ተርጂህ የሚባል ነገር አለ አስተያየቶችን ማመዛዘን እና ትክክለኛውን መምረጥ የሚያስችሉ መሰረቶች አሉ። ያን መሰረት መርህ የተረዳ ሰው ከሆነ ግለሰቦች ያሉትን ስላሉ ብቻ መቀበል የለበትም። እዚያ ደረጃ ያልደረሰ ሳ ከዑለሞች አስተያየት የበለጠ ወደ ሐቅ የቀረበውን ለዲኑ የበለጠ የሚጠነቀቀውን ዓለም አለም አስተያየት መከተል ይችላል። ከስሜት ጋር የሚሄደውን ለነፍስ ደስ ያለውን መከተል አይቻልም። እንደውም አንዳንድ ዑለሞች ምን ብለዋል? ሌላኛው መመዘኛ ላፍ ካሉ ሁለት ሶስት አይነት አስተያየቶች ካሉ የቱን ልከተል የሚለው አንድ ሌላ መመዘኛ ነፍስ የፈለገችውን አትከተለው ያልፈለገችውን ተከተል ብሏል። ሼክ እብን ዑቴሚን አንድ አሉ፣ ሼክ እብኖ ባዝ ሌላ አሉ። ለምሳሌ እብኖባዝ ያሉት ነፍስ ደስ አላት፣ እብን ዑቴሚን ያሉት ጫና አላት ከበዳት፣ ጫና ያለውን ተከተል። ብዙ ጊዜ ነፍስ ለእሷ የሚመቻትን ነው የምትፈልገው። ሀቅ ያለው ነፍስን መካለፍ ላይ ነው ተብሏል። ግን ሁሌ ላይሆን ይችላል። በተለይ ኢማን ያለው ሰው ለዲን ጥንቃቄ ያለው ሰው ነፍሱ ለተቃራኒው ለትክክለኛው፣ እንደው ለሌሎች የሚከብደው ለእሱ ቀለል ሊልለት ይችላል እና ያን ያክል የሚያዋጣ አይደለም። ተጨማሪ ሊደረግ እንደ አጋዥ መመዘኛ ሊደረግ ይችላል። ቁርአኑን ሐዲሱን ማጣራት የቻለ ሰው አጣርቶ ጊዜ ወስዶ ተርጅሕ ያደርጋል። ያልቻለ ሰው ከንግግሩን አስተያየቱን ካቀረቡት ከመረጡት ዑለሞች ውስጥ ይበልጥ አላህን ይፈራል፣ ይበልጥ የቁርአን ሐዲስ እውቀት አለው፣ ከሃዋ ከስሜት ከዘነባሪ የጠራ ነው ያሉትን መከተል ነው። መሰረታዊ ፍላጎቶችን ለማሟላት በማሰብ ኪታብ አስተምሮ ገንዘብ መቀበል እንዴት ይታያል? ከተቻለ ሌላ አማራጭ ካለ ኪታብ አስተምሮ ወሸሪያ እውቀት አስተምሮ ገንዘብ አለመቀበሉ በላጭ ነው። ሌላ ምንም አማራጭ ከሌለ ጊዜን ሙሉ ለማስተማር ለማስቀራት ዲንን ለመጠበቅ ካደረጉ ወጥተው ስራ ቢሰሩ ይሄን ቦታ የሚሸፍን ከሌለ ገንዘብ ቢያገኙ ችግር የለውም በትክክል እስከ ጠቀሙ ድረስ አማራጮች ካሉ ግን ሌሎች አማራጮችን መጠቀሙ ጎን ለጎን በትርፍ ሰዓት ሰዓት አብቃቅቶ በበጎ ፈቃደኛነት ዲኑን ማስተማሩ መልካም ነው። ሌላ ስራ ከሌለ ወይም ደግሞ ያለው ስራ ከዲን እንዲርቁ የሆነ ያክልም ለዲን አስተዋጽኦ እንዳያበረክቱ የሚያደርግ ከሆነ የሚችሉትን በትክክል ጠቅመው ከሆነ ዋና አላማ ገንዘቡን ሳያደርጉ የመጣውን እየተቀበሉ ማስተማሩ ችግር የለውም። ነገር ግን ስራዎችን ሁሉ አጣራሁኝ የሚያዋጣው ስራ ብዙ ጊዜ ቁርኣን ማቅራት ነው፣ መድረሳ አስተማሪ መሆን ነው ብሎ አመዛዝኖ አወዳድሮ የገቢ ምንጭ አድርጎ መያዙ አይመከርም አንድ በአእምሮ ህመም ምክንያት መድኃኒት የሚወስድ ሰው ጾም ግዴታ አይሆንበትም ሰውየው ሌላ የዕለት ተዕለት ተግባሩን መፈጸም የሚችል ሰው ነው ነገር ግን የህክምና ባለሙያዎች የአእምሮ ህመምተኛ ነው ብለው መድኃኒት ይወስዳል በምን ደረጃ ያለ ሰው ነው መጾም አይገደድም የሚባለው የሚል ጥያቄ ነው ሌሎች የዕለት ተዕለት ተግባራቶቹን በአግባቡ የሚፈጽም ከሆነ ሰውን የሚያውቅ ከሆነ ሚለው የሚያደርገውን የሚያውቅ ከሆነ ራሱን የሚጠብቅ ከሆነ ሜዳን ከገደል ፍምን ከአፈር ወዘተ የሚለይ ከሆነ ሰዎች ለሚያናግሩት ንግግር ትክክለኛ መልስ የሚሰጥ ከሆነ አቅሉ ከራሱ ጋር አለ ማለት ነው። እኔ መጾም ግዴታ ይሆንበታል። የአእምሮ ህመም ደረጃ አለው። ሙሉ በሙሉ ራሱን የማያውቅ የለየለት የአእምሮ ህመምተኛ ሲሆን ነው ጾም ግዴታ ማይሆንበት እንጂ መድኃኒት ስለወሰደ በትንሹ የተረበሹ ሰዎችም መድኃኒት ሊሰጣቸው ይችላል እንዲረጋጉ እየተባባሰ እንዳይሄድ ስለዚህ ጾምን ሶላትን ግዴታ አያደርግም የሚባለው ፈቅደል አቅል ነው አቅልን መሳት ሆኑ መጠነኛ የአእምሮ ህመም የዒባዳ ግዴታዎችን አያስቀርም አፈጻጸሙን እስካወቀ ድረስ ራሱን እስካወቀ ድረስ ማድረግ ያለበትን ተው የተባለውን እሚተው ከሰው ጋር ሚግባባ እስከሆነ ድረስ። ሌላኛው ጥያቄ ሙሉ በርሜል ውስጥ አንድ ቀንድ አውጣ ቢገባ ይነጀሳል? አይነጀስም። ውሃ የሚነጀሰው ወይም ጣዕሙ ወይም ሽታው ወይም መልኩ ከለሩ በነጃሳ ነገር ሲቀየር ነው። የተጨመረበት ባእድ ነገሩ ከሱ በልጦ የውሃ ይዘቱን ካሳጣው ነው። ሌላኛው ጥያቄ ፋቲሓን ሳያስተካክል ኢማም ሆኖ ዘወትር የሚያሰግድን ሰው መከተል እንዴት ይታያል? ከአካባቢው ማህበረሰብ ምን ይጠበቃል? በትክክል ፋቲሓን የሚያዛባ ስተትን የሚሳሳት ከሆነ ኢማም አድርጎ መሾሙ አይቻል። የተጅዊድ ደረጃዎች አሉ። አንዳንድ ሰዎች ተጅዊድ ላይ በጣም መጥባቂዎች ይሆናሉ፣ አንዳንዶች መካከለኛ ይሆናሉ፣ አንዳንዶች ግዴለሽ ይሆናሉ። መካከለኛ በሆኑ የተጅዊድ አዋቂዎች እይታ መሰረት የሚቀራው አቀራር ትክክል አይደለም፣ ማዕናን ያዛባል። ለምሳሌ ፊደልን በፊደል የሚቀይር ከሆነ፣ ሐረካን በሐረካ የሚቀይር ከሆነ እንዲህ አይነቱ ሰው ኢማም ተደርጎ መሾም የለበትም። ባህሪውን አቅሙን አልቻለም፣ ከኋላ ይስገድ፣ ከፊት ሆኖ መስገድ የለበትም። ኢማም ማለት መሪ ነው። ለማሙሞችም ጭምር ነው የሚቀራው የኢማም ቅራአት የማሙሞችም ጀመር ነው የሚል ሐዲስ አለ። ስለዚህ እንዲሁ የማሳመሪያ አይነት ይድጋሙን ይክፋኡን አልጠበቀም ተጅዊድ በደንብ አይችልም ከሆነ ይሄ ኢማምነትን አይከላክልም፣ ቢቀርብበት ይሻላል እንጂ የኡሙል ቀውም አቅረውሁም ለሰዎች ኢማም ሆነው ያሰግድ ይበልጥ ቁርአን የሚያውቀው ተብሏልና ና ሕፍዙንም ማዕና ተፍሲሩንም ተጅዊዱንም ይበልጥ የሚያውቀው ነው መቀደም ያለበት አልተገኘም የሐረካ የፊደል ስህተት እስከሌለበት ድረስ ኢማም ሊሆን ይችላል። በትክክል ማዕናን ያዛባ ትርጉሙን የሚቀይር ስህተትን ከሆነ የሚሳሳተው፣ አልሐምዱሊላህ የሚለውን አልሐምዱልላ ብሎ የሚቀራ ከሆነ አንዓምተ ዓለይህምን አንዓምቱ ዓለይህም ብሎ የሚቀራ ከሆነ ፊደሎች የሚቀያየር ከሆነ አናባቢዎች የሚቀይር ከሆነ ኢማም ተደርጎ መሾም የለበትም። የሾሙ ሰዎች ወንጀለኛ ይሆናሉ። ከእንደዚህ አይነቱ ሰው ጋር መስገድማ አይቻልም። ሌላ ኢማም ፈልጎ መስገድ ሌላ ቦታ ሄዶ መስገድ ይገባል እንዲህ አይነቱን ኢማም ቶሎ መቀየር ግዴታ ይሆናል ለአካባቢው ለሚመለከታቸው ሰዎች በመናገር ነገር ግን እዚህ ጋር ብዙ ጊዜ የሚታየው ራሳቸው ተጅዊድ ላይ አጥባቂዎቹ የሆኑና የኢማሙ አቀራር አያረካቸው ከዚህ የመነጨ ከሆነ ወደ ራስ መመለስ ከወስዋስ መውጣት ነው የሚገባው ሌላኛው ጥያቄ ሹሩባ ስንሰራ ውስጡ ላይ ክር አስቀምጦ መስራት ይቻላል ወይ ክሩ ጸጉሩ ጋር አይቀጠልም ከጸጉሩ ጋር ክሩ ከውስጥ የሚቀመጠው የተሰራውን ሹሩባ ጎላ ብሎ እንዲታይ ለማድረግ ነው የሚል ቢቀር፣ ይሻላል ቢደረግን፣ ጸጉርን የመቀጠል ያክል ወንጀል አይደለም። ይህንን አሊማ ኢብኑ ቁዳማ ሌሎችም ጠቅሰዋል። ክልከላው በቀጥታ በዋነኝነት የሚመለከተው ጸጉርን በጸጉር መቀጠል ነው። ከዛ ውጭ ያሉ ነገሮችን እንዲመች ተብሎ ይላገድ ዛልከ ሆነ ጸጉር የመቀጠል ያክል አይሆንም። ክልከላው ቢቀር ይሻላል። በተለይ ጸጉር ጎላ ብሎ እንዲታይ እንዲቆም የማድረግን ስራ ለመስራት ከሆነ ይሄ ከተስኒም ጋር ጸጉራቸውን የግመልሻኛ አስመስለው ይሄዳሉ የተረገሙ ናቸው ከሚለው ጋር እንዳይመሳሰል ለማጎፈር ተነስቶ እንዲቆም ሞላ ብሎ እንዲታይ ታስቦ ከሆነ መሆን የለበትም። ጎላ ብሎ እንዲታይ የሚለው ወጥቶ ከላይ ተሸፍኖም ጸጉር እንዲታይ ቅርጹ እንዲታይ ለማድረግ ሳይሆን እርስ በርሳቸው ሴቶች ጋር ሲሆኑ የተሰራው ሹሩባ እንዲያምር በሚል ከሆነ ጸጉር የመቀጠልን ያክል የተከለከለ አይሆንም። መተው በላጭ ነው። የቀጠለች ሴትን መታስቀጠልን አላህ እርገማቸው የሚለው ውስጥ አይገባም። ያ ጸጉሩን ረዝሞ እንዲታይ ተብሎ የሚደረግ ሲሆን፣ ሌላኛው ጥያቄ እኔ የእህቴ ታናሽ ልጇን አጥብቻለሁኝ የእህቴ ታላቅ የመጀመሪያ ልጇ እኔ ለወለድኳቸው ልጆች ወንድም ይሆናል። እሱ አልጠባም ታናሹ ነው የጠባው። አንዲት ሴት አንድን ልጅ ካጠባች ያ የጠባው ልጅ እሷ ለወለደቻቸው ልጆች አጅነቢ አይሆንም የጠባው ልጅ ብቻ። የጠባው ልጅ ወንድምና እህቶች በሌላ መንገድ አጅነቢይነታቸው ይቀራል ካልተባለ በስተቀር ስለጠባ ብቻ ወንድማቸው ስለጠባ ብቻ የእነሱ አጅነቢይነት አይቀርም። አንድ ጡት የጠባ ህጻን እሱ ጡት ካጠባችው ሴት ልጅ ጋር ከቤተሰቦቿ ጋር ሙሉ በሙሉ ይቀላቀላል። እሱ ሲጠባ በተወለደችው ልጅ ብቻ አይገደብም። እሱን ከማጥባቷ በፊት የወለደቻቸው ልጆችም፣ እሱ ሲጠባ ከወለደቻቸው ልጆች በኋላ የሚመጡትም፣ የእሷ ባልም፣ የእሷ ወላጆችም፣ ወንድም እህቶችም እዛ ቤት ገብቶ ለጠባው ልጅ የጡት ዘመዶች ይሆናሉ። እሱ የመጣበት ቤት ግን ይህ የጡት ዝምድናው ተሸጋግሮ አይመለከታቸውም። ይህን የጠባውን ልጅ የወለደው አባት ልጁን ላጠባች ሴት አጅነቤ ነው። ከዚያ ቤት ከሆነ ቤት መጥቶ የጠባው ልጅ ሙሉ ወንድሞቹ አጅነቤ ናቸው፣ ሙሉ እህቶቹ አጅነቤ ናቸው። የሚመለከተው የጠባውን ልጅ ብቻና ብቻ ነው፣ በጠባው ልጅ ቤተሰብ በኩል። ባጠባች ሴት ልጅ በኩል ግን መጥቶ የጠባው ልጅ የእሷ ያጠባችሁ ሴት ዘመዶች በሙሉ ልክ እንደ ወለደቻቸው ልጆች ለሱ የጡት ዘመድ ናቸው። ባሉ አባቱ ይሆናል። የእሷ አባት እናቶች አያቶቹ ይሆናሉ። ወንድም እህቶቿ አጎተክስቶቹ ይሆናሉ። እሱ የወለደቻቸው ልጆች ሁሉም ለሱ ወይም ለእሷ ወንድምና እህቶች ይሆናሉ። እዚህ የሚሰራጨው ባጠባች ሴት በኩልና በጠባው ልጅ በኩል እንጂ ባጠቡት ልጅ ቤተሰብ በኩል የጡት ዝምድና አይሰራጭም። አንዲት ሴት ወይ መህቴ እዚህ ሀገር ስትሰራ በጣም ተቸግራ ነው። እንደሚታወቀው የኛ ሀገር የአኗኗር ዘይቤ ደግሞ ሴት ልጅ ሙተሀጅብ ሆና ስትሰራ ብዙ ኢህቲላጥ፣ በሂጃብ መቸገር፣ ከወንዶች መቸገር እንዲሁም ብዙ ቀን በቀን የሚደርሱ ዲናዊም ችግር ስላሉ ለሰላትም በጊዜ ደርሶ አለመስገድ ብቻ ብዙ ክፍተት ስላለ አንዴ ያለ ማህረመ ሄጄ እዛ እለት ተዕለት ለሂጃቤ በሚመች ሁኔታ ለዲኔም በሚመች ሁኔታ ብኖር ይሻለኛል ብላ እየሞከረች ነው። ይቺን እህት እንደ ኢስላም ምን ማለቱ ይሻላል? ይሄ ዲንን ራስ እንደፈለጉ መገንዘብ ነው። የሚባለው በአላህና በመጨረሻው ቀን ያመነች ሴት የምታምን ሴት ያለ ማህረም አትሳፈር ሲሉ ነብዩ አለይሂ ሰላቱ ሰላም ባለችበት ሀገር ኖሮ ዘይቤ ማይመች ከሆነ ኢላ ገሪ ዳሊ ካላ ነው ሴት ልጅ ያለ ማህረም መሰደድ የምትችለው፣ ታማ ህይወቷ ሊጠፋ ደርሶ ባለችበት ሀገር ሕክምና ካጣች ነፍስ ለማዳን ልትሳፈር ትችላለች። ባለችበት ሀገር ሶላት መዝገድ ተከልክላ፣ ሙሉ በሙሉ ሒጃብ መልበስ ተከልክላ በዲኗ ተፈትና በምንም መልኩ ዲኗን ማካሄድ ካልቻለች ሂጅራ ዋጅብ ከሆነ መጨረሻ ይሄ ነው። ሂጅራ ዋጅብ ከሆነ ልትሰደድ ትችላለች፣ እንጂ ለአኗኗር አልተመቸኝም ተብሎ አንድ ጊዜ ልትሰደድ እና ከዛ በኋላ እንደ ሁኔታው እናኗራለሁ ማለት በእቅድ አላህን ማመጽ ነው። ሆን ብሎ አላህን ማመጽ ነው። አላህን ከፈራን ባለንበት ሀገር ኑሯችን አላህ ያመቻችልናል። የተመቻቸ ኑሮ ያለው በስደት ነው? ውጭ አገር በመሄድ ብቻ ነው ያለው? ማን ነው ومن يتق الله

ያለ ማህረም እንዳትሳፈር ብሎ የከለከለው አላህ ነው። ነብይ ናቸው አለይሂ ሰላቱ ወሰለም። ሲአላህና መልእክተኛውን ታዝዤ አላህ አይጥለኝም አይተወኝም። ስንቶቹ እያመጹት ሁሉ ይረዝቃቸው የለ ማለት በአቅራቢያ ሸሪዓነ ሳይጻረሩ አማራጮችን መፈለግ ነው የሚሻለው። ወአላሁ ተዓላ አዕለም። ለዛሬ በዚህ እናበቃለን። ወቢላሂ ተውፊቅ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።